ገረቢያ ላይ ሆናችሁ የሰው ነፍስን አጥፍታችሁ እኔ እሸሸጋለሁ እደበቃለሁ አልገኝም ማለት አይቻልም። እንደዚህ ነው፣ ባላችሁበት ተቆፍራችሁ መሬት ስርሁላ ብትገቡ ተቆፍራችሁ ትወጣላችሁ። ተመልከቱ፣ ይሄ ልጅ አሁን ገሎት እዚህ ውስጥ ተደብቆ ነበር፣ እንዴት አንጠልጥሎ እንዳገኙት ተመልከቱልኝ። አሰላሙ አሌይኩም ረህመቱላ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች፣ እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው፣ አልሐምዱላ። ቅድም አካባቢ ላይ የሆነ ልጅ አበሻ አረብ ወይም ደግሞ አሰሪውን ገሎ ትላንትና ጀምሮ የተፈለገ ነው ብያቸው ነበረ። ዛሬ ደግሞ እንደተያያዘ መረጃዎች ያመለክታሉ። እዚህ ጋር በምስሉ መልኩ እንደምትመለከቱትም እንግዲህ ያንን ገሎት ከጠፋ በኋላ ተይዟል ብያችሁ ነበር እና በዚህ መልኩ እንደተያዘ ደግሞ በቪዲዮ እነሱ ምለቆታሉ። እነሱ ሀገር ላይ በተለይ ሳውዲ አረቢያ ላይ የሳውዲ አረቢያ ዜጋ ይሁን፣ የሌላ ዜጋ ይሁን፣ የምንም ዜጋ ይሁን ሰው ከሆነ የሰውን ነብስ ካጠፋችሁ የትም ጉድጓድ የፈለጋችሁበት ብትገቡ ትገኛላችሁ፣ ትያዛላችሁ። ይሄ ልጅ አሁን ያንን አረብ ህይወቱን ከቀጠፈው በኋላ እዚ ውስጥ ገብቶ ተሸሽጎ ነበር። ነገር ግን ከነሱ ማምለጥ አይቻልም። ከነሱ አመልጣለሁ ማለት አይቻልም። የትም ንቅንቅ የለም። ትያዛለክ። ያንን እንደ ቀጣው ነብሱን፣ እንደ ቀጠፍከው አንተም ትቀጠፋለህ። ለምን ራስ ይህንን ነገር አስበህበት አቀዳህበት ነው የገባኸው? ምክንያቱም መሆን የለበትም ፈጽሞ። የሰውን ነብስ አንድ ሰው እንዴት ያጠፋል? እንዴት የፈለገ ቢበድላችሁ የፈለገ ነገር ቢያደርጉባችሁ፣ እንዴት የሰውን ነፍስ ለማጥፋት ትሮጣላችሁ? ያው ሀገራችን ተጨማልቀን በደም የፈለጋችሁትን እየገደላችሁ ምንም ስለማትባሉ እዛ ተጨማልቃችሁ የለመዳችሁት የሰው ሀገር ስትሄዱ ደግሞ ተጨማልቄ እሸሸጋለሁ እደበቃለሁ፣ ምናምን አይቻልም። ይኸው እንደዚህ የትም የትም ከነሱ ማምለጥ ስለሌለ እንደዚህ ትያዛላችሁ። ብቻ አንድ የተፈጥሮ ባህል አላህ ነጃ እንዲያወጣ እመኝልሃለሁ። ነገር ግን ሌሎቻችሁ ደግሞ ከዚህ ልጅ እንድትማሩ የሰውን ነፍስ አትፍታችሁ። የትም ማምለጥ የለም። የሀገሩ ዜጋ ነው ከሀገር ውጭ ነው የትም ሰራተኛ ነው ምናምን የሚባል ነገር የለም። ህግ ህግ ነው። ይህ የእስልምና የተደነገገ ህግ ነው። የሸሪያ ህግ ነው። እኛም ሀገር በሸሪያ ትተዳደር ቢሆን ኖሮ እንደዚህ እርሰ በርሳችን ባልተበላላን ባልተገዳደልን ነበር። ህጻናቶች ከቤት ወጥተው ተመልሰው ይገቡልን ነበረ። ነገር ግን ህጉ እንደዚህ ስላልሆነ ነው በነጻነት እንደፈለጉ ህጻናቶች ቦርቀው ወጥተው ተጫውተው መግባት ያልቻሉት። እንደዚህ አይነት ሰዎች ስላሉ እና ሀገራችን ደግሞ ጥሩ ህግ ስለሌለ ነው። እንደዚህ አይነት አቋም ያለው ህግ የለም። የገደለ ይገደል የሚል ህግ ቢኖር ኖሮ ሰውም አይሳቀቅም ነበር። አሁን ከሌ ወጣ፣ ጠፋ፣ የት ሄደ፣ ለትንሽ ሰዓት ትፈልጋላችሁ። ከዛ በኋላ ደግሞ ታግቷል፣ ይሄን ያህል ብር አምጡት ይባላላችሁ። ያንን ብር ከየትም ከየትም ከየትም ብላችሁ ለማስፈታት ከየትም፣ በቃ የቆጡና አውርዳችሁ የመሬቱን ቆ ምን ብላችሁ ያንን ገንዘብ ልክ በነዛ በገዳዮች አካውንት ስታስገቡላቸው ያንን ሰው ማግኘት አትችሉም። ብሩንም ማግኘት አትችሉም። ሰውም ደግሞ በሰላም መምጣት አይችልም። እዛው ደፍቶ ገሎ ይጥሉታል ማለት ነው። በተመሳሳይ መልኩ ሕጻናቶችን እየተመለከታችሁት ነው። ያ እየሆነ ያለው ምንድን ነው? እንደዚህ አይነት ሕግ አለመኖሩ ነው። እንደዚህ ማንም ሰው ገሎ በገደለበት ቤትም ተፈልጎ እንደዚህ መጥቶ ያንን እንዳደረገ ይህንንም እንደዚህ ገዳዮችንም በዚህ ሁኔታ እንደዚህ አይነት እርምጃ ቢወሰድባቸው ማንንም ማንንም ባነካ ነበር። አያችሁ አደል? የሳውዲን ህግ ተመለከታችሁ አደል? በቃ አንድ ሰው የሰውን ነፍስ ካጠፋ የዛውም ሰው ነፍስ ይጠፋል። ማን ሞቶ ማን ይቀራል? በቃ ይሄ ህግ ነው፣ የሸርአይ ህግ ነው። ስለዚህ ሀገራችንንም የሸርያን ህግ እንድትከተል እንድታደርግ መኞቴ ነው። እስኪ እናንተም ዱዓ አድርጉ ሀቂቃ የሸሪያ ህግ ለሀገራችን ቢኖር ኖሮ እንደዚህ ባልተጨማለቅን ነበር፣ ሀገራችን። አሁን ከሀገራችን አልፈን ሌሎች ሀገራቶችን ሂደን እያጨማለቅን ነው። እየተመለከታችሁ ነው እንግዲህ። በስሜት ተነሳስቶ አናዶት ምን ምንም ነገር ቢያደርግ በስለት አንድን ሰው መውጋት ተገቢ አይደለም፣ በፍጹም። እናንተ ከፈለጋችሁ በሽምግልና ገንዘብ በልቷችሁ ሊሆን አበሳጭታችሁ ሊሆን ምን ሊሆን፣ በተለይ በተለይ በረሃ ላይ የምትገኙ ወንድሞች ዋካችሁ፣ ከእንደዚህ አይነት ነገር ከስሜታዊ ከመሆን እዚህ ውስጥ ከመግባት ጥረት አድርጉ። ሀቃችሁን በልቶ ከሆነ የአዱኒያ ጠፊ ናት። አዱኒያ ኮ ትጠፋለች። አዱኒያ ኮ ምትረባ ሀገር አይደለችም። ለእኛ ምንሸጋገርባት ድልድይ ናት እንጂ ቋሚ አይደለችም። በአዱንያ ቢከለክለን በአኼራ ይሰጠናል። ትልቁ ነገር አኼራችንን ማሰብ ነው። እኛ አሁን ይህንን የምናደርገው አኼራችንን ስለ ረሳን ነው። አዱኒያችንን ብቻ እያባረርን ስለሆነ ነው። በስሜት ተነሳስተን ሰዎችን የምንገላቸው ማለት አዱንያን በእጃችን እንደያዝናት አኪራችንስ፣ በልባችን ይዘን አላህን በልባችን ይዘን አኪራችን ማሰብ አለብን። የአዱኒያ ነገር ነው እያባላን ያለው፣ ሌላ ነገር እኮ አይደለም። በእርግጥ የወጣንም አዱኒያን ፍለጋ ነው፣ ዱኒያ ፍለጋ ነው ቢሆንም ግን በዚህ ልክ ቢያጠፋባችሁ ምን ቢልባችሁ፣ ስሜታችሁ ዋጥ አርጋችሁ ከተበላ ይበላ፣ የአመት ደሞዝ የስድስት ወር የአምስት ወር ምናምን ከላስ ከበላው ይበላ። እበላለሁ አልሰጣችሁም ካለ እናንተ እንደዚህ አይነት እርምጃ ውስጥ አትግቡ። ምክንያቱም እናንተ የሚጠብቃችሁን ነገር ማወቅ አለባችሁ፣ ስለ ህጉ ማወቅ አለባችሁ። ምን አይነት ህግ ነው ያለው? ይህን ሰውየው ብጎዳው እኔ ምን ይመጣብኛል? አሁን ይሄ ልጅ ለህይወቱ ቢሰስት ኖሮ እዚህ ውስጥ ገብቶ ባልተደበቀ ነበር። ገባችሁ? ያንን ሰውዬው እንደገደልኩት እኔም ልገደል ብሎ አድርጎት ከሆነ ማለት ነው። ግን አደለም። እንደዛ አስቦ ቢሆን ኖሮ እኔም ያንን ነፍስ እንዳጠፋሁት እኔንም ያጥፉኝ ብሎ አቅዶ አድርጎት ቢሆን ኖሮ እዚህ ውስጥ ባልተደበቀ ነበር። አያችሁ? ያንን ነገር የሚመጣበትን ነገር ስላላስታወለ፣ ስሜቱ በዛ ሰዓት ላይ ስሜቱን ስለተከተለ ያንን ሰውየው ገደለው። ግን ከዛ በኋላ ደግሞ እንዳይገደል ነው ይሄ ሁሉ መሸሽ ማለት ነው። እዚህ ውስጥ ገብቶ የተደበቀው ምን እንዳይሆን ነው እንዳይዙት። ከተያዘ ደግሞ ምን ፍርድ እንደሚጠብቀው ስለሚያውቅ። ስለዚህ ስሜታችሁን ባለመከተል ሰብር አድርጋችሁ ተረጋግታችሁ ስራችሁን ስሩ። ደሞዝ ማይሰጣችሁ የሚደበድባችሁ፣ የሆነ ችግር የሚፈጥርባችሁ ከሆነ ስራውን ለቃችሁ በሰላም መሄድ እንዴ እናንተ ህይወታችሁን እኮ በአመት አታገኙትም፣ በአመት ገንዘብ አታገኙትም። በአምስት ወር በስድስት ወር ገንዘብ ህይወታችሁን አታገኙትም። ስለዚህ ህይወታችሁን የሚያሳጣችሁን ነገር እንዳትሰሩ፣ ተረጋጉ። ቢያንስ በጣም ስሜታዊ ከሆናችሁ ከሱ ዞር ብላችሁ ውዱ አድርጉ። ውዱ ከምንም ነገር ከእሳት ከሚነዳው እሳት ሁሉ ማረጋጊያ ነው። ስለዚህ ወንድሞቼ ጥንቃቄ እንድታደርጉ ነው እንደዚህ አይነት ውሳኔዎች ገብታችሁ እንደዚህ ሁናችሁ ሌላ ችግር እንዳትፈጥሩ ለማለት ነው። አላህ በያላችሁበት ይጠብቃችሁ፣ ይጠብቀን። ስሜታዊ አትሆኑ፣ ስሜታችሁን ለመቆጣጠር ሞክሩ። ይሄ ልጅ እንግዲህ ያው ዛሬ በሰፊው በአረቦች ዘንድ ከትላንት ጀምሮ ሲፈለግ ነበረ። ማለት እያፈላለጉት ባለበት፣ አውጡ ይህን ልጅ፣ የሸሸጋችሁ እናንተም ጭምር ትታመሳላችሁ እየተባለ ነበር። ነገር ግን የእሱ ብቻ አይደለም፣ አሁን ችግሩ የሆነው የሙሉ አበሾቹን ነው እየጠረጉ እያፈሱ ያሉት። በዚህ ልጅ ሰበብ እንዳለ አበሾቹን እያተራመሱ ነው፣ ማለት እየያዙ ነው። ስለዚህ በአንዱ የተነሳ ብዙ ምስኪኖቹን ጭምር ርስቃቸው ይቆረጣል። አላህ ርስቃችንን ይክፈትልን። እና አንዱ ባጠፋ ሁላችንም ስለምንታመስ እባካችሁ የመጣንበትን አላማ ብቻ ሰርተን ወደ ሀገራችንን እንሂድ። ሀገራችንን በሰላም እንመለስ ለህይወታችን። እኛም የወጣንበት አላማ እኮ አለን። ወይ ቤተሰብ ሊኖረን ይችላል ማለት ልጅ ምናምን። እንደገና ቤተሰቦቻችን አሉ፣ እናት አባት ወዘተ። ለነዛ ለራሳችን ከነብስያችን ውጪ ለነዛ ሰዎችን መኖር አለብን። እና ራሳችሁን ጠብቁ ከስሜተኝነት ውጡ ለማለት ነው። አላህ ከእንደዚህ አይነት አደጋ ከእንደዚህ አይነት ሙሲባ አላህ ስብሃነወተዓላ ይጠብቀን፣ ይጠብቃችሁ። በሰላም እንደወጣን ደግሞ በሰላም ወደ ሀገራችን አላህ ስብሃነወተዓላ ይመልሰን። ሁላችሁም ዱዓ አድርጉ። ይሄንንም ወንድማችን ደግሞ አንዴ ተሳስቷል፣ አንዴ እንደዚህ አይነት ነገር ውስጥ ገብቷልና አላህ ደግሞ የእሱን ነፍስ እንዲያተርፋት ዱ አድርጉለት። እንግዲህ አላህ ምንም ነገር ሰበብ አድርጉለት፣ ነፍሱን እንዲተርፍና ወደ ሀገሩ እንዲገባ ዱ አድርጉለት። አላህ ሱብሓነ ወተዓላ ከእንደዚህ አይነት ሙሲባ ነጃ ይበላል እና ውዶች፣ ያመሰግናለሁ። ያው በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አሌይኩም ረሕመቱላህ ወበረካቱ።